ሰላሙ አሌይኩም ረህመቱ ላ በረካቱ ብስሚላህ ራህማን ራሒም። እንግዲህ እነዚህ አሕባሽ ሱፍያዎች አሕባሽ ሱፍያዎች ከሚቀጣጥፉት ቅጥፈት እንሻላህ ዛሬ አንዱን ይዤላችሁ መጥቻለሁ። የፍየሏ ታሪክ ብየዋለሁ። ስለ ፍየሏ ነው እና እንሻላህ እስኪ አድምጣዋት ምን እንደሚሉ ይሄ ሰውዬ እናድምጣቸው። እንግዲህ አህባሾች ሱፍያዎች ምን እያሉ እንደሚያሾፉ አላህ ላይ ምን አይነት ሽርክ እንደሚያወሩ እንዴት አይነት ማህበረሰቡ ላይ እንዴት እያደርጉ እንደሚጫወቱበት ትምህርት ይሆናችሁ ዘንድ ነው። እኛ እንደዚህ አይነት ነገሮችን ስናወቅስ መሻይኾች የማይወዱ ወልዮች የማይወዱ ይላሉት። ስብሓነከ ረቢ፣ እኛ ከአላህ ወልዮች ጋር ምንም ችግር የለብንም፣ ከመሻይኾች ጋር ምንም ችግር የለብንም። ችግራችን ከእንደዚህ አይነት ተረተረታችሁ ጋር እኛ ችግራችን ከሽርካችሁ ከዛ ከምትሰሯቸው ሽርኮች ጋር። እስኪ እናድምጠው። ይሄንን እንሻላ አድምጡና፣ እናንተ ፈረዱ። ተመልከቱ። እንግዲህ ያው ምን አለመጀመሪያ ላይ የፍየል ደረሳ ነበራቸው አለ። ተመልከቱ። ከዛ እንግዲህ ያው መስጊድ ገብቶ የነጀሰብን ተቸገር ምናምን ብለው ምን አረጉ ሸኳ እያቀረቡ ነው

አንድ አናዴር የምንገዛው የእኔም ፍየሌ በላ ሀቅ ሳይወጣማ ሁጥባ አይቀርም። ፍየሌ እኔ በላ ሀቅ ሳይወጣ ሁጥባም አይቀርም። ጅማ ሊሰገድ ማለት ነው አሉ።

ግንብ አድርጋ አኑር አይደም ስለ ስለሆኑ ሆኖ ግንብ ተገንብቶ ይጠበቃል። ሙስታሁን ድረስ የእነዛ ዝርያ ማለት ነው። ፍየል ሆኑ በሙሉ አሁን ተደረገ። ተመልከቱ፣ ፍየል ሆነ ሰው ሁሉ እዛ ጋ ሀታ ህጻናቶች ይበሉት ራሱ ግልገል ሆኑ ፍየል ሆኑ። የእሳቸውን ፍየል የበላ ሰው እንዳለ መስጊዱ ሰው ፍየል ሆነ እያሉ እንደዚህ አይነት ተረተረት እኛ ይህንን ነው ምናየው። ጊዜኛ አህል ሱና ወልጀማ እነዚህ አይነት ነገሮች ናቸው። ተዉ ባካቸው፣ አሁን ጊዜው የዒልም ነው ቁርኣን። አሁን እናት አባቶች ያቀርቷለ። አሁን በፊት ያልቀራ ማህበረሰብ ነው ተውሒድ ማያውቅ። አሁን ግን እንደዚህ አይነት ትውልድ አይደል የቀራ ያወቀ የነቃ ነው። እንደዚህ የተቃቃጫ ተዉ አህባሾች እኛ ይህን ነው የምናወግዝ። እኛ ይህን ስናወግዝ እኛ ተው፣ እንደዚህ አይነት ማህበረሰቡ ላይ ትጫወቱበት ስንል፣ ወልዮች የማትወዱ መሻይሆች የማትወዱ እያላችሁ ስም ታጠፋላችሁ። እና ተውሂድ በቃ የሁለት ሀገር የስኬት፣ የሁለት ሀገር የደስታ ቁልፍ ነው። እኛ ሁሌ ተውሂድን እንላለን። ዋህቢ ናቸው አሸባሪ ናቸው ብዙ ነገር ይባላል፣ ግን ተውሂድን ከማስተማር ወደ ኋላ አንልም። ለምን ነቢዩ ዓለይሂ ሰላቱ ወሰላም ተውሂድን ሲያስተምሩ ብዙ ነገር ተብለዋል። ኢንሻአላህ እንግዲህ እኛም ሀቁ ሰው እስኪዘባ ድረስ